ይሞሻል ምግብ መብላት አለብሽ። ለእኔ ስቲ ባክሽን። ምን ይሻልሻል? አስቸጋሪ። ሰላም ሰላም። ጤና ይስጥልኝ። ውድና የተከበራችሁ የሁሉም ነገር ዩትዩብ ቻናል ተከታታዮች በሙሉ በያላችሁበት ሰላማችሁ በክርስቶስ ይብዛ። እንኳን ደና መጣችሁ። እንግዲህ እንደምታውቁት ሐረግ ክፍል ምዕራፍ ሁለት ሊጀምር ነው ማለት ነው። ምዕራፍ ሁለት ይቀጥላል ማለት ነው። ሐረግ ተፈጸመ ብለው ነበር ያቋረጡት። እንግዲህ ቢንያምና የአፌት ከሞቱ በኋላ የሚያለውን ፓርቲ ይቀጥላሉ ማለት ነው። እንግዲህ ናታንና ኤፍራታ ወንድ ልጅ ወልደው ስሙንም የአፌት ብለው ሰይመውታል በሱ የሚቀጥለው ምዕራፍ ሁለት ይቀጥላል ማለት ነው። ውድና የተከበራችሁ ቻናሌ ቤተሰቦች ቪዲዮን ስጀምሩ ላይክ እያደረጋችሁ እንድትጀምሩ በትህትና ጠይቃለሁ ማለት ነው። ያቤትና ቢኒያም ከሐረግ ድራማ ውስጥ ቢሞቱ እንግዲህ ሉሊትና ቤዛ አሉ። ቤዛም እንግዲህ የኤፍራታን ወንድም አፍቀራ ከእሱ ጋር ተጋብታ በፍቅር እያሉ ምዕራፍ ሁለት ይቀጥላል ማለት ነው። እንግዲህ ኤፍራታና ናታን ደግሞ ወንድ ልጅ ወልደው ፈጣሪ ግን ለምንድ ነው እንደዚህ መከራቸውን ያበዛ? በወንድሙ ሳይሞት ይገኛል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ቤሉል ደግሞ በዚህ አጋጣሚ ቤሉል ጋር ምዕራፍ ሁለት ላይ እንደሚቀጥል ከተናገርኩ በኋላ በሐረግ ድራማ ላይ ምዕራፍ ሁለት ጠብቁኝ ብለው በኤፍራታ ፒክቸር አስቀምጠዋል ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ቪዲዮን፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትትና ጠይቃለሁ። እንግዳ ደግሞ እንግዳ ድራማ ደግሞ በጣም ደስ የሚል በጣም ማለት ነው ልታዩት የሚገባ ለማየት የሚያጓጓ መቼ ነው የሚለቀቀው ብላችሁ እንድትጠብቁት የሚያደርግ የለዛ ዩትብ ቻናል ላይ ታገኙታላችሁ። ለዛ ዩትብ ቻናል ላይ ብዙ ድራማዎች ይከታተሉበታል፣ ይለቀቁበታል ማለት ነው። እንግዲህ ቤሉለ እናቱን እየተከታተለ በነበረበት ሰዓት ከአጎቱ የመጣለትን መልእክት በማየት እንግዲህ የእንጀራ እናቱን ምን ላይ እንዳለች ለማወቅ እንትን ብሎታል ማለት ነው፣ አስገድዶታል። ይህንንም ነገር ደግሞ ያደረገው የአባቱን ኩባንያ እንዳለ ድርጅትህን፣ እሷ ልትቆጣጠረው ትፈልጋለች። ለምንድን ነው የማትነቀው ከጎንህ ተመልከት ብሎ አጎቱ እናሁም ተቆጥቶታል ማለት ነው። እናሁም ደግሞ የእናቱ ወንድም ነው ማለት ነው። ለሱ ደግሞ ለእናሁም ደግሞ የእህቱ ልጅ ማለት ነው። ቤሉል እንግዲህ ውድና የተከበራቸው ቻናሌ ቤተሰቦች ኑንሻ ወርቁን እንግዲህ ስልኩን ለማስቀመጥ እህቷ ስትመጣ ስትደናበሪ። ይህንን ስልክ ደብቄ ደግሞ ሌላ ችግር እንዳያመጣብሽ ብላት ያንን ስልክ ለመደበቅ ስትገባ ቦርሳ ውስጥ ወርቁን ታገኛለች ማለት ነው። ያንን ወርቅ ደግሞ እንዳጋጣሚ ከሻንጣ ውስጥ ታወጣና መኝታ ትራሱ ውስጥ ደብቀዋለች ማለት ነው። ያንን ወርቅ ሰርቃለች ብለው ሙሉ ለሙሉ በመቶ በመቶ ፐርሰንት እርግጠኛ ሆነው እናትናለች ማለት ነው ሄለንና ልይቱ ማለት ነው ሹ እልፉም እንግዲህ እርሻ ላይም እሷ በራሷ እጅ እስካስቀመጠችው ድረስ እርግጠኛ ሆና ነበረ ስትናገር የነበረውና እርግጠኛ ሆና ስትናገር ካለች እንግዲህ፣ ንንሻም ወርቁን ከቦርሳ ውስጥ አንስታ ስለነበረ፣ ቤሉል ሻንጣውን ስጣቸው፣ ችግር የለውም፣ ይፈትሹ። እኔ በራሴ እርግጠኛ ነኝ፣ እተማመናለሁ፣ ስጣት ትፈትሽ ስትለው፣ እርግጠኛ ነሽ አላት። አዎ እርግጠኛ ነኝ፣ ስጣት ትፈትሸው ስላት፣ ከዛ ሲፈተሽ ያወርቅ አልተገኘም። ምክንያቱም እንግዲህ ንንሻ ስልኩን ቤሉሌ ስጣትን ስልክ ለመደበቅ ስትሞክር ወርቁን አግኝተው ያንን ወርቅ ከወር ውስጥ አውጥተዋለች ማለት ነው። እንግዲህ ለሰው ልጅ ትዝፍት ነው ትርፉ እያለ ዘፈን አለና ትዝብት ነው ትርፉ። ትዝብት ነው ያተረፈችው በገዛ ልጇ ማለት ነው። እንግዲህ ኤልሹናት ይህን ነገርም ያደረገችው ወርቁን ተነስቶ ሌላ ቦታ ያደረገችው እንግዲህ ስልኩን ደብቂ ስላለቻት እህቲቱ እንግዲህ እህቷንም ትሄድና እናታቸውን አረጋግተው ተረጋጊ ብለው መክረው እህትማማቾቹ መሲና ኑንሻ ማለት ነው ተመካከሩ ተጠቃቀሱና ውጭ ወጡ። እህቴ ወርቁ እኔ ጋለ ስትላት አታረጊው ማለቻት ማለት ነው። በጣም ደንግጣት ሰነ ነበረ። አዎ፣ ቦርሰውን ቅድም ኮ ስልኩን አስቀምጭ ስትኝ ያንን ስልክ ሳስቀምጥ ወርቁን አገኘሁት እህቴ አለቻት። ስለዚህ አለቻት ሄልናት። ሄለናት የነን ወርቅ ያስቀመጠችው ስትላት አይ እሷ አታደርገውም ኤልሹናት የምትሆነው በማለት ይከራከሩ ነበር ማለት ነው። ውድ ላይ የተከበራችሁ የሁሉም ነገር ዩቲዩብ ቻናል ተከታታዮች በሙሉ በእያላችሁ በሰላማችሁ ይብዛልኝ እያልኩኝ እንግዳን ዩቲዩብ ቻናል የምትከታተሉ በሙሉ ማለት ነው በለዛ ዩቲዩብ ቻናል ላይ ይለቀቅላችኋል። ለዛ ዩቲዩብ ቻናልን ሰብስክራይብ እያደረጋችሁ እንዲሁም ሁሉም ነገር ሆነ የሚለውን የዩቲዩብ ቻናላችንን ሰብስክራይብ፣ የደወል ምልክቷን በማድረግ የሚለቀቅላቸው ቪዲዮዎች እንዲደርሳችሁ ለማድረግ ይረዳችኋል ማለት ነው። እንግዲህ ወይዘሮ ሄለን እንግዲህ በእዚህ ቤት አለቃ ነኝ ብላ ራሷን አካብዳ የምታይ አንድ ጉረኛ ሴት ነበረች ያለ ሰውየውና፣ እንግዲህ እውነትም እሷ ዛሬ ላይ የበላይ ብትሆን እኛ ደግሞ የበላይ የምንሆንበት ቀን አለ። ጊዜ እንጠቀምበት፣ ሁሉንም ነገር በትዕግስት እናሳልፈው ብላለች መሲና። እውነት ነው ጊዜ ይጥላልም ያነሳልም። ለማንኛውም ትዕግስት ላለው ሰው ለታገሰው ሁሉም ነገር ለበጎ ነው። ይታለፋል፣ የማይታለፍ የለም። የማይነጋ ሌሊት እና ምን ብለህ የሚባለው የማያልፍ ቀን የለም። ለማያልፍ ቃል የማያልፍ ቀን አትናቀር ይባላል። ያገር የሰስ ደርስ እንግዲህ እንግዲህ ናሆሜ ማለት ያፌት ነው። ናሆም እንግዲህ እንደምታውቁት ይህቱን ልጅ በመምከር ይገኛል። ነቃበል ንብረትህን ተቆጣጠር እያላ እንግዲህ ከቴዲ ጋር ስራ ለመጀመር ምክክር ላይ ነው ያለው። ምን የምትወደው ታስመስላለህ፣ አቃለሁ። አንተም እኮ በጣም ነው የምጠለው ቶማስን በማለት ቴዲ ይመልስለታል ማለት ነው። ቴዲ ደግሞ አብረህን እንስራ ባለው ሰዓት ነውም ቴድ ደግሞ ምን አለ መሰላችሁ፣ አሁን ሳልፈልግ ስትሮወጥ ወጥ መድ የገባ አለ ማለት ነው። እና ናሁምን ማለቴ፣ ናሁም እንግዲህ ናሁም ስላችሁ በጽናት ዩቱብ ቻናል ላይ የሚለቀቀው ሳይሆን፣ በዚህኛው ደግሞ ናሆም ተብሎ ነው የመጣው ማለት ነው። እንግዲህ እንደምታውቁት ናሆም ያፌት ነው ማለት ነው። አሁን ላይ ድጋሚ በዚህኛው ሲመጣ ናሆም በሚለው ስለመጣ ነው ማለት ነው። እና ናሆሜ ደግሞ ከነ ቴዲ ጋር ስራ ለመስራት እየተመካከለ ነው። እሱ ስራውን ፈልጎ ሳይሆን እንትን ለማለት ለመቆጣጠር እንድመቹት ለማድረግ ነው እንጂ ስራ ሰው አቶ ወይም የስራ ባልደረባ እንዲሆነው ብሎ አይደለም። እንግዲህ የቅርብ ሩቅ የሚባልም አለ የቅርብ ሩቅም የሩቅ ቅርብም የሚባል አለ ማለት ነው እና አንዳንድ ሰው አጠገባችን ሆኖ ውስጡ የራቀ አለ፣ የማንደርስበት፣ የማናገኘው፣ የማንነቱንም ድናቀው የማንችለው ማለት ነው። እና አንዳንድ ሰዎችን ደግሞ ቀርበንም ድናቃቸው እንችላለን። ውድቻና ለቤተሰቦች የንንሻ እንትን ደግሞ መጋለጥ አለበት የምትሉ ብዙዎች አለቻቸው አላችሁ እና እኔም ከእናንተ ጋር አንዷ ነኝ ማለት ነው። የንንሻ ስቃይ ይበቃል ይጋለጥ። ምክንያቱም እሷም ራሷ እያለች ነበረ ግን እኮ የምንም አይነት ህመም ስሜት የለኝም። እንዴት ነው የሚያመኝ? ህመም ሳይሰማኝ እንዴት ሊያመኝ ቻለ እያለች ራሷን በራሷ እየጠየቀች ነበረ በ ይቅርታ እንግዲህ የእንቅልፍ ሰዓትም ስለደረሰ ነው። ውድ የዩቱብ ቻናል ተከታታይቼ እያላችሁበት ሰላማችሁ ይቆየኝ። በሉ እንግዲህ ሳምንት በሌላ ፕሮግራም እስከምንገናኝ ሰላም ቆዩልኝ። መልካም ቆይታ። አመሰግናለሁ። ወዳችኋለሁ። አከብራችኋለሁ ቪዲዮን ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ እኔ ከዙ ሰናበታችኋለሁ። ውድ የሁሉም ነገር ዩትዩብ ቻናል ተከታታዮች ሁለገቡ ቻናላችንን ወዳችሁና ፈቅዳችሁ ሰብስክራይብ፣ ላይክ እንዲሁም ማስተያየት ላይ የምትሰጡኝን ኮሜንቶች ከልባ አመሰግናለሁ። ቸር ቆዩልኝ። እወዳችኋለሁ አከብራችኋለሁ። ሰላማችሁ ብዝዝት ይበልልኝ፣ ውዴ ቻናል ቤተሰቦች። ባይ ባይ።